ማህሌት በነ መድብል ቁጥጥር ስር ውላ ከባድ ሚስጥር አወጣች። ብሩክ የት እንዳለና እንዴት እንደታገተ ያለውን የምታውቀውን ሚስጥር አንድ ሳይቀር ዘክዝካ ነግራቸውም ነበር። በብሩክ ወንድም መድብል ታላቅ ጥረት ስለ ብሩክ ሁኔታ ስላለበት እንግዲህ ወሳኝ የሆኑ መረጃዎችን በመሰብሰቡ በኤፍራታ በኩል አንዳንድ የምታውቀውን ከማህሌት መረጃዎችን ተቀብላ እንድታጋራው ባደረገ መሰረት ኤፍራታም የተሰጣትን ሚሽን በአግባብ ተወታ ባቃበለችው ኢንፎርሜሽን መሰረት ማህሌት ደግሞ ወደነ ብሩክ ቤት የመጥሪያ ወረቀት እሰጥ አለው ብላ ስትገሰግስ ስትሄድ በቀላሉ የነ መድብል መረብ ውስጥ ገብታ ነበር እና በዛም እንግዲህ ይዘዋት በአግባብ በሆነ መልኩ ስለ ብሩክ የምታውቀውን አንዳች ሳይቀር እንድትናገር አበክረው አጥብቀው ጠይቀዋት ነበር። እንደሚታወቀው ዝና ለማህሌት ሚስጥሩን በሙሉ አይነግራትም። የሚነግራት ስለሚመለከታት እና አብራ ልታግዘው ስላለው ነገር ወይ ደግሞ እሷን ያስደስታል እሷን ይመለከታል ብሎ የሚገምተውን ነገር ብቻ ነው ወስኖ የሚነግራት እንጂ ሙሉ በሙሉ አይነግራትም። ምክንያቱም ማህሌት እንደሚታወቀው ያው ወንፊት ናት ትቸኩላለች፣ ነገርን ታበላሻለች ብሎም ስለሚያስብ እንዲሁም ደግሞ ዝና በአጠቃላይ የሚሰራው ስራ ወንጀል ስለሆነ በዛ መንገድ ስለሆነ ህይወቱን የሚያስተዳድረው ገንዘቡን ያከማቸው፣ በአጠቃላይ በከባድ ወንጀል በተጨመላለቀ ስራ ስለሆነ ይህንኑ በግልጹ ለሷ በጭራሽ የማይነግረው ጉዳይ ስለሆነም በጥቂቱ ስለ ብሩክ የምታውቀውን በከፊል የነገራትን ነገር የት እንዳለ ብሩክ እና በምን አይነት ሁኔታ ውስጥ እንዳለ ነግራቸው ነበር። ምክንያቱም ከመድብል እጅ ስለማታመልጥ የሚከተላት፣ ዋጋዋ ከፍተኛ መጥፎ ጉዳት ላይ ልትደርስ እንደምትችል በማስፈራራት በዚህም በዛም እንግዲህ ጠይቀዋት ስለ ብሩክ የምታውቀውን ለራሷ ስትል ራሷን ለማስወጣ ስትል ነግራቸው ነበር። በዛም መሰረት ብሩክን ሄደው አይተውት ነበር። እንግዲህ በቀጣይ ያው በህግ መሰረት ህግ በሚፈቅደው መሰረት ብሩክን እንግዲህ ለማስፈታት ባለው ሂደት የብሩክ ወንድም እንደሚሰራ ተናግሮም ነበር። ኤፍራታ እንግዲህ ለመድብል ብዙ መረጃዎችን ከማህሌት እየወሰደች እየነገረችው ነበር። ምክንያቱም ቃል የገባላት ነገር አለ። ያንን ከፈጸመች የሚሰጣት ብር አለ። ለዛ ብር ስትል ለብሩክ ወንድም፣ ለመድብል የምታውቀውን፣ የሰማችውን አዳዲስ መረጃዎችን በትኩሱ እያቃበለችው ነበር። እሱም ይበልጥ ልትሰሪ ይገባል፣ ይበልጥ አስፈላጊውን ነገር ልትነግርኝ ይገባል ከማህሌት ጠይቂ እያለም ነበር። እሷም እንግዲህ ያለ እረፍት፣ እንግዲህ ስጠይቃት ነበር ማህሌት እራሱ እስክትገረም ድረስ ምን ሆነች ነው ለወሬ እንዲህ የምትሆኙ? እስክትላት ድረስ እንግዲህ የብር ነገር ነውና፣ እሷም የጎተጎተች ብዙ መረጃዎችን ለመድብል በማቃበል ተሳትፋለች ማለት ነው። እንግዲህ በዚህ ክፍል እንደተመለከትነው ማህሌት ኤፍራታ አብራት እንድታካሄዳት አብራት እንድትሄድ ተማጽናት ማህሌትም እንግዲህ ከጋበሽኝ ወይ ብር ከሰጠሽኝ አብሬሽ እሄዳለው የሚል ውሳኔ ላይ ደርሳ፣ በዚህ ሀሳብ ተስማምተው ሊሄዱ ሲሉ መድብል ደግሞ ወደዛ እያቀና ስለነበር ማህሌት ከሷ እንድትለይ ኤፍራታ ከማህሌት እንድትለይ አድርጎ ነበር። ያም ዘዴ እንግዲህ ተሳክቶለት ኤፍራታም ሰዓት ታቅማማ እሺ ብላ አሳቤን ቀይር ያለው በሚል ከማህሌት እንግዲህ ተለይታ ሄዳ ነበር። ማህሌት አገር ሰላም ነው ብላ እያዘገመች ስትሄድ እንግዲህ ለነሱ ምቹ ሁኔታ ፈጥሮ ነበር በዛው ያው ይዘዋት የሚፈልጉትን ነገር ከእሷ አግኝተዋል ማለት ነው። እንግዲህ ዝናም ቢሆን እንግዲህ በዚህ ክፍል እንደተመለከት ነው የብሩክ ልጅ ምሳሌን ለምን አትገያትም የሚል ሀሳብ አቅርቦ ነበር። ከዚህ በፊት ግን እሷን እንድትገልም አይፈልግም። ይህን ሀሳብም አንስቶ አያውቅም። አሁን ግን ለምን አትገያትም ሲል ነበር። እሷም ደግሞ ለምን እገላታለው የሚል ሀሳብ አቅርባ ነበር፣ ምላሽ ሰታ ነበር። ምክንያቱም ሰውን በመግደል ነፃ የሚኖርበት አገር አይደለም። የትም ቢሆን የሰው ነፍስ ጠፍቶ አንድ ያጠፋው ሰው በነፃነት ሊኖር አይችልም፣ ከእስር አያመልጥም፣ ከህግ አያመልጥም። ይሄንን አውቃለሁ እና ለምንስ አደርጋለው የሚል ምላሽ ሰታ ነበር ከዚህ በፊትስ ልትገይ ስታስቢ ይህንን ሀሳብ አላሰብሽም ወይ? በሚል እና በተለያየ ወሳኝ ወሳኝ አሳማኝ ቃል እንግዲህ ማህሌትን አይምሮዋን ጠምዝዞ አሳምኗት ነበርና እሷን በዚህ ሀሳብ እስማማለው እገድላታለው ብላም ነበር። ነገር ግን ገና ይህንንም ሳታደርግ ሌላ መረጃ ለመስጠት ወደዛ ስታቀና በነሱ ቁጥጥር ስር ውላለች። እንዲሁም ደግሞ ምሳሌን እንዳለች እንደ ተላከችው ያንን ነገር አደርጋለሁ ብትልም መድብል እንግዲህ የዋዛ ሰው እንዳይደለ ያሳያታል ማለት ነው። አሁንም አሳይቷታል። ሲቀጥል ድሮም ታውቀዋለች። ስለ መድብል አደገኛነት፣ ተደባዳቢ መሆኑን ለዝና ራሱ ስትነግረው ነበር። ዝናም ባለፈው ጊዜ እንግዲህ ወደነ ምሳሌና ቅድስት ሲያመሩ መድብል የመጣ ቀንና የተመለከቱት ቀን ዝና ሳይቀር እንግዲህ ስለ መድብል ዝና ሲሰማ ፈርቶ ሸሽቶ ወደዛ ወደኋላ እንደሮጠ ከማህሌት ጋር ተመልክተን ነበር። እንዲሁም ደግሞ መድብል ፌስ ቱ ፌስ ተገናኝቶት ራሱ ገጥሞት ድባቅ እንደመታው እንደዘረረውም ተመልክተን ነበር። ይህንን ጉልበቱን እንግዲህ የመድብልን ኃይል ጉልበት ዝናም ቀምሷል፣ ያውቃል። አሁንም ግን አልፈራውም እያለ እየጠበረ ነው። እንግዲህ አለመፍራቱን በተግባር ካሳየ መድብልም እንደማይተወው ያውቃል። ያው በሩቁ ሆኖ በስማርትነት እንግዲህ ተጠቅሞ ነገሮችን እንትን ካላለ በስተቀር በዛም ሂደት ቢሆን አይሳካለትም። መድብል እንግዲህ አደገኛ ሰው ነው ነገሮችን የሚያደርገው ምላሽ የሚሰጠው እንደ አመጣጡ እና በአግባብ በሆነ ነው እንጂ እንደ ዝና በህገወጥ መልኩ ወይ ሰውን በማገት ወንጀል በመስራት ባለው ነገር እራሱን አያሳትፍም። እጁንም የማይከት ሰው እንደሆነ ነው እንግዲህ የተመለከት ነው። ምክንያቱም ከዚህ በፊት እንግዲህ የደረሰበትን እሱም ያውቃል። በእስር ቤት ሰንብቶ የወጣ ሰው ነው። ተቀጥቷል። እንግዲህ ከዚህ በላይ ደግሞ ያው አግባብ ያልሆነ ነገር መቼም አያደርግም። ስለሆነም በአግባብ ነው። ማህሌትንም ቢሆንስ ምን ጠይቃት ወንጀል አንሰራም ሲል ነበር። ቅድስት አሁንም በሲቃ በሐሳብ፣ በናፍቆት፣ በጣም እየተብሰለሰለች፣ እየተጨነቀች፣ እየተከዘች ያው ምሳሌ ግን ፊቷን ስታይ እንደተጨነቀች፣ እንዳለቀሰች እንደማትመስል እየሆነች። ደና እንደሆነች እየመሰለች እያስመሰለች ነው በዛ ቤት ያለችው፣ እንጂ ከዛን ጊዜ ጀምሮ ብሩክ ወቶ ከቀረ ጊዜ ጀምሮ ሰላሟ ርቋል። እንግዲህ በጣም ተጨንቃለች። በዛ ላይ ደግሞ እንግዲህ ጸጽቷታል። ለብሩክ ሰጥቼው ቢሆን ኖሮ እስክትል ድረስ፣ እንደው ክብሬን ምኔን ባልል እንደው ጨርቄን ማቄን ባልል ምነው ትቼው ባልወጣው ወይ ደግሞ ስወጣ እሱ ምን አለ ተጭኖኝ በጉልበት እንደው በወሰደ ሁሉ እስክትል ድረስ ነው እንግዲህ። ምክንያቱም አንድ ሰው ወጥቶ ሲቀር በቃ ይጸጽታል፣ በዚህ ልክ ይጸጽታል። ሲቀጥል ደግሞ ቅድስት ብሩክን እንደ ነፍሷ ትወደዋለች፣ ታፈቅረዋለች። መልካምነቱ የገዛት ሰው ናት። እናም ለልጁ ያለው ፍቅር ለቤቱ ያለው ክብር ያው ማህሌት አልተከበረችም፣ ራሷን አቀለለች እንጂ እንደ ብሩክ ያለ ሰው በጣም መልካም የሆነ ሰው እንደሆነ ቅድስት ስለምታውቅ ነው። ከዛም የተነሳ የራሷ እንዲሆን የተመኘችው የወደደችው ያፈቀረችው። እናም ያው ብሩክም ወዷታል፣ ምላሹን እንግዲህ አሳውቋትም ነበር። ያው እሱ በቅድሚያ አብሮ ለመተኛ ሲፈልግ ነው እንግዲህ እሷ ደግሞ በክብር ነው በሚል በዛ አጋጣሚያው ከቤት መውጣቱ ለቅድስት ጸጸት እንዲሆን ምክንያት የሆነው በዚህ ክፍል ያዘጋጀ ነው። ይህንን ይመስላል እንግዲህ ቀጣዩንም ክፍል በቀጣይ የምናጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ምስጋና ከልብ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ላይክ በማድረግ ሼር በማድረግ አበረታቱን ስል በትህትና ጠይቃችኋለሁ እና በቀጣይ በሌላ እስከምንገናኝ ደህና ሁኑልን።